ውሽሜት እንግዲህ ዛሬ ማለት ከህይወታችንን ውጪ አላረቻትም፣ ለሩታ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ ብዙ ስትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበራታቱኝ ከልብ አመሰግናለሁ ማለት ነው። በመጀመሪያ ደረጃው ማለት ነው አንቺ ውሽሜት፣ ውሻ፣ አህያ ምን አይነት ህይወት ሲኖርሽ ነው? አንቺ የትኛው ህይወትሽ ነው? ባልሽ ነው እንዴ? አብርሽ፣ አብርሽ እኮ ባልሽ አይደለም እኮ ተንዘላዛይ ማለት ነው። እየተዘላዘል ሽኩረ በየትኛው ህይወትሽ ነው ሩታ ማትገባብሽ ማለት ነው። ባይሆን በህይወቷ ውጪ ከባል ዋጋ ውጪ የራስሽን የሆነ ህይወት ኑሪ። ሩታንና አብርሽን ተፋቻቸው። እውነት አንቺ ጎበዝ ከሆንሽ ማለት ነው፣ በቆሎ ማለት ነው፣ ይሄ በቆሎ ቂጥሽን ተሸክመሽ ማለት ነው። እና በዚህ በበቆሎ ሰውነትሽ ጥሩ ነገር ተግባር ያለው ነገር ስሪ ማለት ነው። ሲቀጥል አንቺ ሩታ አልደረሰችብሽም አይደል የደረስሽባት አንቺ ነሽ። መስጅ የላክሽላት አንቺ ነሻ። መናገር ከቻልሽ ከሩታ ነው ጋር አለህሽ ሩታን መንካት ነው እንጂ ከሩታ ያለፉ ሰዎች መንካት አትቺ ማለት ነው። ሲቀጥል አንቺ ርካሽ ማለት ነው። ርካሽ እኮ ነሽ፣ ሄር ሚላ ተብዬዋ ማለት ነው። አንቺ ምን አይነት ህይወት ሲኖርሽ ነው? የትኛው ህይወትሽ ነው? ተንዘላዛኝ ማለት ነው። አወ ሩታ የደጋረክሽላት በጥፊ ማጮልሻት ማለት ነው። እንደው ጥፊዋ ያንቺን ጥፊ ናፍቋታል ማለት ነው። ይጂ ይሄው ሰጠችሽ ማለት ነው ተላላሽ ማለት ነው ሳሚ ውቀፊው የትኛው ህይወትሽ ነው አንቺ ማለት ነው አብርሽ እኮ ለአንቺ ምንሽም አይደለም እኮ ወንድምሽ እንኳን አይደለም ጓደኛሽ እንኳን አይደለም ማለት ነው ዝም ብለሽ እኮ ነው ምትላላጭ ማናቅ መሰለሽ እንዴ እና ከሩታ ህይወት ውጪ አብርሽን ትታልሻለች ይጂ ውሰጂ ላሺው ቀንና ማታ ማለት ነው። አንቺ ክብር ስጪው፣ አንቺ አስከብሪው፣ አንቺ አልብሽው፣ አንቺ ጠቢው። አዎ ሩታ ትክክል ነሽ፣ እንዳይደክመው ወንበር አምጥታ ትስጠው። አረ ወንበርም አይደለም በሄደችበት አብርሽ በእግሩ እንዳይሄድ ማለት ነው እሺ ውስምት ተሸክመሽ ዙሪ ማለት ነው። በዚሁ አጋጣሚ ማለት ነው አብርሽ ክብር ይኑርህ፣ ስነስርዓት ይኑርህ። ያንተ ብር ካፊን ጫይጣ ማለት ነው። እውነት ሴት ልጅ አታሰቃይ። አንዷ ከዛ ወይም ከሩታውን ወይም ደግሞ ከሄርሚላቱን ሄርሚላት ፈልጋታለው ካልክ ይዘሃት ሂድ። ይኸው ከህይወቴ ውጪ እያለቻት ነው፣ ሚስትህን ማለት ነው ለወለደችልህ ሚስት ክብር ስጣት አክብራት። እና ውሽሚት ስትናገር ደግሞ ውሽሚትን አቁመህ አጠገብህ አቁመህ ሚስትህን ከፍ ዝቅ አታደርጋት ማለት ነው። አንተ ከፍ ዝቅ ስታደርጋት እያየ ነው ማንም እየመጣ ከፍ ዝቅ የሚያረጋት አፉን የሚከፍትባት ማለት ነው። አንተ ብታስከብራት፣ አንተ ቦታ ብሰጣት ሚስቴ ናት፣ ማንም አይንካት፣ ምንም ቢሆን ወልዳልኛለች፣ የልጅ አባት እናት ናት ብትል ማንም አይነካትም። ማንም አፉ እየመጣ አይከፍትባትም። ማንም መሰጅ አይልክላትም ማለት ነው። በአንተ የመጣ ነው ሩታ። ደግሞ በቃ አልፈልግም ብላክለች፣ ውጣላት ከህይወት ሆ ማለት ነው። ተዋት ሂድ፣ በቃ ከሄርሚላ አያምርብሃል። እንደውም እሷናት ምታወጣ ሩታ፣ ታወጣህም እውነት። እስከ መቼ ድረስ ነው እንደዚህ ስትጓጓ ገጭ ስቲ፣ እስከ ስተኛ ድረስ ደስ ያላጥቀን ድረስ ሩታ ማለት ነው። አንተ ምንድና፣ አንተ ስንት ነገር ስታደረግ ነበረ ስላላወራች ነው እውነት ነው ስትላላት፣ ስንት ነገር ስትሸከማት፣ ስንት ነገር ስታረጋት ነበር፣ አይደለም ሩታ? እኛ ሚዲያ ላይ እኮ በአንተ ላይ ምን እንደታይ አይተናል። ስለዚህ አብርሽ፣ ክብር ክብር፣ ይበልጣ ከሁሉም ነገር። እስቲ አንዳንዴ ስለ ክብር ተጨነቅ፣ ስለ ራስ ተጨነቅ። ነጄ ነጌ ልጅ አድጎ ይሄንን ቪዲዮ ሲያየው አባቴ ምን አይነት ነበረ እናቴን እንዴት ነበረ ከፍ ዝቅ የሚያደርጋት ብሎ ያየዋል። ይሄንን ቪዲዮ ማለት ነው ለልጅህ እንኳን ለምትጓጓለት ለምታየው ልጅ ነጌ ሲመጣ አባቴ ምን አይነት አቋም ነበረው ከማጋ ነበረ የሚሉ ነው እናቴ አራሱና ሌላ ሴት ነበረ ወይም ታቅፈው ሌላ ልጅ ሴት ጋር ነበረ ወይም ሚላላጠው ብሎ እንዳይ ለልጅህ ክብር እንኳን ተጨነቅ። ልጅህ ነቢይ አላካላይ ያድጋል ማለት ነው። በቃ ተፋታት እንዴ! ጠብቃት ትንሽ ጊዜ ማለት ነው። አልከለከለችህም። አው የእናት አባትዋ ቤት ነው። ምክንያቱም ክብር አትሰጣትም። አንተ ክብር ብትሰጣት እኮ ብታከብራት እኮ እንደፈለግህ እያየህ ነበር አይደል? በስነ ስርዓት መታ ስትሰክ ስትጫወት። ሩታ እኮ አልከለከለችህም። ግን ጥፋት ያጠፋኸው በራስህ ጊዜ ነው እና ይገባሃል። በታየውም ማለት ነው። እንደውም እስከ መጨረሻም ብትከለክልህ ማለት ነው አንተ ነውራ አይደለም። ሼማ አታቅም። ሌላ ቢቀር እንኳን እሺ፣ ሄር ሚላል ወደ ውጭ ውጭ እና እኔና ሚስቴ እናውራ፣ እኔና ሚስቴ እንነጋገር አትልም። አንቺም የጻፍሽ እኮ ትክክል አይደለም። አንቺም የመለሽለት ትክክል አይደለም። እና እና አፏን ከፍታት ያትሮታል። እሷ ስትላት በስተጀርባ ያሉት ከሩታ አልፋ ሌላ ሰውን ስትነካ ሩታ አፏን ከፍታ ብላ መጠበቅ ነበረባት። ደግ አደረገችላት እንኳንም ማለት ነው። በጠፈጠፈቻት ማለት ነው። አንተንም፣ እሷን ሁለታችሁም ጥፍጥፍ ባረጋቻችሁ ማለት ነው። ተንከባከብህ በቃ ከዛሬ ጀምረች ከህይወታችን ውጭ ያላለቻትን ህይወት ጀምር። በቃ እንደው አብራችሁ ነበረ እኮ ሩታ፣ ምን ታርጋችሁ እዚህ ጋር። አረ አብርሽ ይደብራል። እስቲ ወልዳ እንኳን እረፍት ታርግ። ክብር ስጣት፣ አራስናት አትጨቅጭቃት። አትምጣ። ቤት ሆና አትድረስ። ብጠራህም እንኳን ማለት ነው። እና ለዚህ ነው ወይ የጠራችኝ? እና ለምን ትጥራ? እሷማ እርግጠኛ ልታረግላት ልታረጋግጥላት ነው የጠራቻት። ምክንያቱም እሷ በቁመና እየሸናች ነው። አሁን ላውን ሩታ ጋር ሄደ ወይ? አሁን ላውን ከሩታ ጋር ታረቁ ወይ? ሰላም ተፈጠረ ወይ? እኔን ተወኝ ነው። አፈቅርሃለሁ፣ ወድሃለሁ አለች እኮ። በቃ አግባት አብርሽ ገላ ግላት ማለት ነው እንደ አንተ ምነው አይደብርብህም? ከሄርሜላም ትሆናለህ ከሩታም ትሆናለህ። በአንዱ ቋጭ፣ እንጂ ወይም ሄርሜላ ወይም ደግሞ ሩታ ማለት ነው እንደ በአንድ ወ- አንድ ወንድ በነገራችን ላይ ሃይማኖትህ እራሱ እኮ አይፈቅድም። ሙስሊም ብትሆን እንኳ ምንም ችግር የለም። እኛ በሙስሊሞች ይቻላል ሁለት ሶስት ማግባት፣ አቅምህ ከቻለ ነው እሱም ማለት ነው። ምክንያቱም ሩታን እየበደልክ ሄርሜላትን ከፍ ማድረግ አትችልም። ሁለቱን እኩል ማኖር ከጨርቅ ማግባት ትችላለህ፣ ግን የአንተ ሃይማኖት ደግሞ አይፈቅድም። አንተም በሃይማኖትህ እንደውም እንደዚህ ውሽሚት ይዞት ራሱ መዞር አይቻልም። እስቲ አንዳንዴ ስለ ክብርህ ተጨነቅ፣ ስለ ዶላር ብቻ ሳይሆን። የራሱ ጉዳይ ነው ኦዲየንስ። የበለግን ነገር ይበለኝ፣ ይስደበኝ ምንም አያመጣም። እኔ ልደግኔ ልፈም ሳይሆን፣ አንተ ለክብርህም ተጨነቅ። የማን ልጅ ነው ይባላል እኮ የማን ልጅ ነው እንደዚህ የሚሰራው? ቪዲዮ ማን ነው የሚለቀውት? ባል አንተ ቪዩህ እና ሰብስክራይብህን አቲ የሴትም ልጅ ክብር ጠብቅ። እነዚህ ሁለት ሴቶች እውነቴ ነው በአንተ የመጣ ነው የሚፈጩት፣ አይደል? አንተ ደግሞ ምርጫ ስጣቸው፣ ምክንያቱም ምርጫ ያለ አንተ ጋር ነው። ወይም ደግሞ ሩታን በማለት ወይም ደግሞ አይ ውሽሚ ታምራተኛለች ከውሽሚ ጋር መሄድ ነው እና ክብሬ ነካሹ፣ እኔ ክብር አለኝ። የትኛው ክብርሽ ነው አቦ? የትኛው ክብርሽ እንየው እስኪ ምን እንደው ክብር ያለሽ አንቺ ክብር አለሽ አንቺ? ዝፍት ቆጣታ ክብር ያላቸው እንኳን ባለ ትዳር ወንድ እንኳን ነው እኮ ምትልሽ ማለት ነው። የባለ ትዳር ወንድ ጋ እኮ ነው ምታድሪው ምትዊ ማለት ነው። የባለ ባለ ትዳር ወንድ እኮ ነው ምታቅፊ ማለት ነው። እና ይሄ ክብር ነው? የትኛው ክብርሽ ነው ማለት ነው? አንቺ ወራዳ ይወረሽ ማለት ነው። ከሩታ ህይወት ውጪ እውነት እንዳለችሽም አንቺ ጎበዝ ከሆንሽ ከሩታ ጋ ነው አለሽ ከሩታ ጋር ልክ ታዋጭ እንጂ በሌላ ባለው በዙር አት አትንኪያት ደሞ አብረሽን ተሸክመሽ ዙሪ። ብቻ ሩታን ተዋጥ። እውነት አብረሽ በዚህ ላክል ደሞ አትውረድ፣ አትቅለል። ራስህን ጠብቅ፣ ቤትህን አስከብር፣ ሚስትህን አስከብር። እስቲ አንድ ቀን እንኳን ቪዲዮ ያዝ። እስቲ ከህይወቴ ውጪ፣ ከቤቴ ውጪ አንቺ ከራክሽ፣ አንቺ ከኔ ጋ ካልሆንሽ፣ አንቺ ሙሉ በሙሉ ከኔ ከወጣሽ እና ሁሉም ነገር ይስተካከላል ብላት ሚስቴም ትስተካከላለች። ልጄማ፣ ያለው ይቃናል ሁሉም ነገር። ግን በመጀመሪያ ደረጃ አንቺ ከህይወቴ ውልቅ ብለሽ ውጪ ብላ። እስቲ ሚስትህን ዝቅ ከማረግ ውሽሚትን መልስ ስጣት። ለውሽሚት እስቲ አስረዳት በደንብ አድርጋ ማለት ነው። ምክንያቱም አንተ ሴት ስለምትወዳ አትነግራትም።